በአንድ ወቅት ስለ መዝሙር ሳብራራ ይሄን ሐሳብ ተጠቅሚያለሁ። እኔ የኛ ባህታውያንና የፕሮቴስታንት ስብከት እኔ ማዶ ለማዶ የሚታዩ ይመስለኝ። የእኛ ባህታውያን አይታቸዋል። እነዚህ ባህታውያን ምን በገዳም ያሉት የሚጾሙት፣ የሚጸና የሚጸዱት እያልኳቸዋለሁ እነዚህ በከተማ ዊግ ቀጥል ዊግ ታውቃላችሁ? የፀጉር መደጎሚያ ቦነስ ነው የፀጉር መደጎሚያ ሴቶች ታውቁታላችሁ አይደል? የፀጉር እጥረት ያለባቸው እህቶቻችን ፀጉር የሚደጉሙበት ማለት ነው አይደለም እነዚህ በከተማ ፀጉራቸውን አስረዝመው የምታያቸው ሰዎች ባህታውያን ውሸታቸውን በዊግ የሚባለውን እየተበደሩ የሚያደርጉ ናቸው እነዚህ ባህታውያን ስብከታቸው ምን አይነት ነው አንደኛ ቡና አትጠጡ ነው ምክንያቱም ይሄ ምንም ትምህርት አይጠይቅም ሲኒና ጀበና ማወቅ ብቻ ነው የሚጠይቀው ቡና አትጠጡ የመጀመሪያ ስራቸው ሁለተኛ

ልክ እነሱ ዳር ላይ ሆኖ እንደየሚያ አብሮ እንደሚጠፉ አያውቁትም። እንደ አይነት አስመሳይ ባህታውያን ልታልቁ ነው፣ ልጠፉ ነው፣ ኃጢአት በዝቶ ዝሙት በዝቶ ማዕት ብቻ የሚያወሩ ፕሮቴስታንቱ ጋር ስትሄዱ ደግሞ ድነሃል፣ ጸድቀሃል፣ ተፈውሰሃል፣ የጎደለው ሞልቷል፣ የተሰበረው ተጠግኗል፣ በአየር ላይ ተንሳፈፍ ያለው በተራራ ላይ ነው የምሄደው በደመና እንሳፈፋለን። እኔ እውነቱን ለመናገር አስተሩ ራሱ ስብከቱን ሲያየው የሚሳቀቅ ይመስለኛል። እኔ የባህታውያኑም በዛ የፕሮቴስታንቶቹ በዛ መካከል ላይ ምንድን ነው የሚያገናኘው ሲባል፣ ቅድም መዝሙሩ ነግሬያቸዋለሁ። በእግዚአብሔር ተስፋ እናደርጋለን፣ አምላካችን አይጥለንም፣ ኃጢአት እንኳን ብንሰራ ይቅር ይለናል፣ ብንሰበር ይጠግነናል፣ ብንወርቅ ያነሳናል፣ ብንታመን ይፈውሰናል፣ ብንርቅ ያቀርበናል፣ ብንረክስ ይቀድሰናል፣ ብናለቅስ እንባችን ያብስልናል፣ ብንወርቅ ይጠግነናል ብለን እና እናምናለን። በአንጻሩ ደግሞ ኃጢአት በስቷል፣ ጥፋተኛ ነ ማለት ደማ ያስፈልጋል። በነገራችን ላይ በዛ በፓስተሮቹ አካባቢ ያለው ችግር ምን መሰላቸው? ፓስተሮቹ መጾም አይፈልጉ፣ መብላት ይፈልጋሉ። ነገር ግን ህዝቡ እየጾመ እነሱ ቢበሉ የህሊና ጥያቄ መሳቀቅ አለ። ስለዚህ ሁሉንም በላተኛ አድርጎ ጠያቂ ማጥፋት ነው አላማቸው። ይህ ብልጠት አካሄድ እኛም እኛም እኮ እንፈልገዋለን። የሚገርማችሁ ይሉኝታ ይዞን ነው። አሁን ወጣቱ ሰባካም እንደሚያደርጋል፣ ለምሳሌ አርብ ወተት መጠጣት ይፈልጋል። አንድ ሰባ ሲፈልግ ሁሉም ከጠጣ ለምን ጠጣ የሚለው የለም። ለምሳሌ እናንተ አውቶቡስ ውስጥ አንድ ሌባ ሰርቆ፣ ሁሉም ሰው ሌባ ሌባ ከተባባረ ለሌባው ትርፍ ነው። ምክንያት በግርግር ጠፍቶ ይሄዳል። ተለይቶ ከተያዘ ግን ይጋለጣል። እኔ ቤተክርስቲያኒቱ የመደበችኝ ስለ ጾም ጾም እስከ ስንት ሰዓት ነው? እስከ 9 ሰዓት

ልደት ማክሰኞ ውሎ ስጋ በልታቸው ውላቸው ወ ተሰርቶ እሁድ ሽሮ መስራት ክብድ ድል ይል ይችላል እኮ አይደለም። ለምን አለ ዛሬ ፕሮቴስታንት ሆነ ምን ይችላል። ጅላጅል ነው እኮ አይጠፋም። አቋርጦ ወጥቶ ለመግባት የሚፈልግ እኔ ስንፍና መስበክ መዝሙረ ዳዊት ተስፋ አለበት። እንደገና ተብሳጽማ ቅዱስ ዳዊት ምን ይላል? ወበዛ እምስር ተረሲ ጌጋይ በደሌ አለ። ቅዱስ ከራሴ ፀጉር በደሌ በዛ አለ። ይሄ ኃጢአተኝነትን ማመን ይባላል። እንደገና ቀጥሎ ደግሞ ምን ይላል? ይህንን ካመነ በኋላ ቀጥሎ ምን ይላል? ሕጽበኒ ወአንጽሐኒ እማኅጢአትየ ጌታዬ ሆይ ኃጢአቴ ከራሴ ጸጉር በዝቷል። ነገር ግን አንተ ታጥበኛለህ፣ ካንተ ታነጻኛለህ፣ ተስፋ አደርጋለሁ ብሎ ማመን ማለት ገውታችሁን መሰበርን ማመን ለመጠገን ግማሽ መንገድ መሄድ፣ በሽታን ማመን ለፈውስ ግማሽ መንገድ መሄድ። ለምሳሌ ሐኪም ቤት ስንሄድ ለዶክተሮች እኮ መረጃ ሰጠናቸው ነው አይደል የሚተረጉሙልን በበሽተኛ እና በዶክተር መካከል ያለው ልዩነት እኮ መረጃን የመተርጎምና ያለመተርጎም ጉዳይ ነው። ለምሳሌ አንተ ሄደህ እዛ ቁጭ ብትል ፊትህን አይቶ የሚጠነቅ ጠንቋይ አይደለም፣ ዶክተር የተማረ ነው። አንዳንድ ጅላጅል ሰው አለ ከገጠም እንደውም ይባላል። ከዚህ በፊት ሰው ከገጠር መቶ ሊታከም ዶክተሩን ምን ምን ነው የሚያመው ብሎ ጠየቀው ይባላል። ጌታ እሶ ከነገርኩት ማምኑን አክሙኝ እርስዎ አውቀው ያክሙኝ አለ ይባላል። እና ዶክተሩ ብልጥ ስለነበረ ምን አለ ይባላል ወደ ደብረዘት ሪፈር እጽፍልሃለሁ። ሳይናገሩ የሚታከም ከብቶች ናቸው። አንተ ተናግረው መታከም ያለብህ። ዶክተር ማለት መረጃ የሚተረጉም ማለት ገብቷቸው። ስለዚህ በመዝሙረ ዳዊት ስንት ነገር አለበታል? ቁጠሩ። ጠላትን መውደድ፣ አንድ ሃይማኖት፣ እግር ምንድ እንዳተኙም ጭምር መቆጣጠሪያ ነው፣ ትህትና፣ ተስፋ፣ ኃጢአተኝነትን ማመን፣ የኃጢአት ይቅርታ ማግኘትን ማመን ምጽዋት መርዳት፣ መለገስ፣ ምጽዋት ምጽዋትን ማስተማር እነዚህ ሰባት ነጥቦች በዳዊት መዝሙር ውስጥ አሉ ማለት ነው። እንግዲህ ቅድም ከአስራ አራተኛው መዝሙር ላይ ያወጣሁላችሁ ይሄ የዳዊት መዝሙር ቀላል እንዳይመስላችሁ እኔ ምዕመናን በጣም መክራችኋለሁኝ። ቤታችሁ ስትገቡ በየቀኑ አንዳንድ ከዳዊት መዝሙር አባቶቻችን እኔ በወ በሕይወቴ መቶ ሃምሳውን መዝሙር በየቀኑ የሚጸልዩ አባት አቃለሁኝ። በየቀኑ 150 ሰው በየቀኑ በየቀኑ 150 ሰው የሚጸደሱ እንደገና ደግሞ እኛ ደከም ደከም ያለው ደግሞ በቀን 30 ለአምስት ቀን ይካፈላል ከሰኞ እስከ ዓርብ ነው ለቅዳሜና ለሁድ ደግሞ መሐሌ ሰሎሞንና መዝሙረ ነቢያት የሚባለው አለ ያ ይጸለያል ዞሮ ዞሮ በቀን 150 መዝሙር ጸደው አንላችሁ እነኛ ማናደርገው እንኳን እናንተ እንደው ቢያንስ ግን በቀን አንድ መዝሙር ማድረግ ያቀታቸዋል እስኪ ንገር ያቀታቸዋል እስኪ ከዛሬ ጀምሮ አንዳንድ መዝሙር ትጸልያላችሁ። ማርያምን እስኪ ቃል ግቡ። እቤት ስትገቡ ምናልባት በተራ ላይ ሆን ይችላል። አንድ ላይ መጀመር አይጠበቅባችሁም። ከ ከየመካከሉ እያወጣችሁ ከስድስት ልጅ ጀምሩ ትችላላችሁ ከአስር እዛ ውስጥ ቅድም የነገርኳችሁ ነገር ተስፋ ታገኙበታላችሁ፣ ተክሳስ ታገኙበታላችሁ፣ መጽናናት ታገኙበታላችሁ፣ ምክር ታገኙበታላችሁ፣ ትማት ታገኙበት ነገር የለም። እኔ እንቅልፍ እምቢ ሲላችሁ የእንቅልፍ ኪኒን ከመቃም ይልቅ ወይም ጣራ ከመቁጠር ይልቅ ወይም ደግሞ ትንሽ ፉትም የእንቅልፍ ይውሰደ ከማለት ይልቅ አንድ ከመዝሙረ ዳዊት አንብባችሁ ብትተኙ ለጥ ብላችሁ ትተኛላችሁ። እውነተኛ እንቅልፍ ደግሞ ለጥ ብሎ የሚተኛው ይህ የባነን የሚተኛው ቢሮ ወንጀል ሰርቶ የመጣ ሰው ሱቅ ወንጀል ሰርቶ የመጣ ሰው ነው፣ እየባነነ የሚተኛ ወይም ደግሞ የንግድ ትርጉም ያልገባው ሱቁን አልጋ ላይ ይዞ የተኛ ሰው አለ። አንዳንድ ነጋዴዎች ሱቃቸውን ዘግተው አያወጡም፣ ይገርማቸዋል። ሱቁን አልጋው ላይ ይዞ የተኛና እቃ ሲደረድር የሚያደር አለ። ሚስቱን ረድቶ እቃ ሲደረድር ያለ ነጋዴዎች፣ ሱቃችሁን ዘግታችሁ ተኙ። የቢሮ ሰራተኞች ፋይላችሁ ዘግታችሁ ተኙ። ፋይሉን ቤት ይዛችሁ መታችሁ ትዳር አትበጥብጡ። ሱቁን ሳትዘጉ መታችሁ አልጋ ላይ ሱቃችሁን ይዛችሁ አትተኙ። ሚስት አለ፣ ባል አለ፣ ኑሮ የሚባል ነገር አለ። ቤት ስሙሉ በሙሉ ቤታችሁ ግቡ። አንዳንድ ሰው ቤቷ ይገባ የሚገርማችሁ፣ አካሉ ይገባና ጭንቅላቱ ያለው ሱቅ ነው ሻይ በእግዚአብሔር አምኜ ለጥ ብዬ ተኛሁ ሁለት የግዝ ቃላት ሲነባበሩ ፍጹም የተኛሁ ማለት ፍጹም እንቅልፍ ማለት ነው ያ የሚገኘው በድራፍት በውስኪ በቢራ ባረቂ አይደለም በእግዚአብሔር ቃል ነው ስለዚህ ከዛሬ ጀምሮ ከመዝሙረ ዳዊት አንዳንድ እያወጣችሁ እያነበባችሁ ተ ተኙ ምክር ነው ለኪን የምታወጡትን ገንዘብ በቀላሉ ትፈወሱበታላችሁ ለማለት ነው እንግዲህ ቅድም የነገርኳችሁ መዝሙር አስራ አራተኛው መዝሙር በጥያቄ ነው የጀመረው። በነገራችን ላይ ይቺ አስራ አራተኛዋ መዝሙርና ሃያ ሦስተኛው መዝሙር እቤታችሁ ገብታችሁ አመሳክሩ። ተመሳሳይ ጥያቄ አለ፣ ተጥያቄያቸው ተመሳሳይ ነው። ጥያቄው ምንድነው የሚለው? እግዚኦ መኑ የሃድር ውስጥ ተጽላሎ ትከ፣ አቤቱ በድንኳን ውስጥ ማን ያድራል ነው። ይህ ጥያቄ ነው፣ መልስ ነው፣ ጥያቄ። ሰምታችሁኛል አቤቱ በል ውስጥ በድንኳንህ ውስጥ ማን ያድራል? ወይም በድንኳን ውስጥ የሚያድረው ማን ነው ማለት ነው። ወመኑ ያጸልል ውስተ ደብረ መቅደስከ፣ በተቀደሰው ተራራህስ የሚኖረው ማን ነው? ወይም ማን ይኖራል ነው። ይሄ ጥያቄ ነው፣ መልስ ነው፣ ጥያቄ ነው። ሁለቱ ጥያቄዎች ቀጥሎ መልስ የሚሰጣቸው በድንኳን ውስጥ ማለት በቤተ መቅደስ በብሉይ ኪዳን እግዚአብሔር ሲመሰገንበት የነበረው ድንኳን ነው። እስራኤላውያን እግዚአብሔር ያገኙበት የነበረው ታቦተ ሕጉ የነበረበት ጽላተ ሕጉ የነበረበት መስዋዕት የሚሰዋበት፣ ማይጠንት የሚታጠነው እግዚአብሔርና ሕዝቡ የሚገናኙበት፣ ካህናቱ የሚያገለግሉበት ድንኳን ይባላል። በሰሎሞን ጊዜ ደግሞ ቤተ መቅደስ ይባላል። በዛሬ ጊዜ ደግሞ ቤተ ክርስቲያን ይባላል። ስለዚህ ዳዊት ምንድነው የሚለው? አቤቱ ጌታ ሆይ በድንኳንህ ውስጥ የሚያድረው ማን ነው ወይ ማደር የሚችለው ማን ነው? በተቀደሰው ተራራህስ መኖር የሚችለው ማነው ነው ብሎ ጥያቄ ጠየቀና መኖር ማደር የሚችለው ሰው ምን አይነት እንደሆነ ቀጥሎ አመጣል። ዘይሐውር በንጹህ ወይ ገብር ጽድቀ በቅንነት የሚሄድ ወይ ገብር ጽድቀ እውነትን የሚናገር ምን የሚያደርገው ምን የሚያደርገው በድንኳን ውስጥ ምን የሚያረው የሚያደርገው በተቀደሰ ተራራው የሚኖረው ምን አይነት ሰው ነው? አሁን ምን ተነትላቸው ዘይሃውር በንጹህ በቅንነት የሚሄድ ምን የሚያደርገው በድንኳን ውስጥ የሚ ወይ ገብር ጽድቀ እውነትን የሚያደርግ ወዘይነብብ ጽድቀ በልቡ በልቡ አስቦ እውነትን የሚናገር ወዘይ ጓሄለው በልሳኑ ባንደበቱ ያልሸነገለ ወዘይ ገብረ እኩይ ዲበ ቢጹ በወንድሙ ላይ ክፉ ያላደረገ። ወዘይ ያጻል አዝማዲሁ ዘመዶቹን ያልሰደበ ያላሰደበ። ወዘመኑን በቅድሜው እኩ ክፉ ነገር፣ ኃጢአት፣ ጣዖት፣ ወንጀል በክፉ የተናቀለት የናቀ ወይም ደግሞ በሌላ ቋንቋ ኃጢአትን፣ ጣዖትን፣ ክፋትን የናቀ ዘያከብሮሙ ለፈራህያነ እግዚአብሔር እግዚአብሔርን የሚፈሩትን ሰዎች የሚያከብር ዘይምህል ለቢጹ ወይሄሱ ለወንድሙ ለጓደኛው ለባልንጀራው ምሎ የማይከዳ ወዘ ይለቃ ወርቆ በርዴ ገንዘቡን ብሩን ወርቁን ባራጣ ያላበደረ ወዘ ይነሳ ህሊያነ በላይለ ለንጹህ በንጹህ ላይ መማለጃ ያልበላ ማለት ምን ማለት ነው? ከክፉ ሰው መማለጃ ተቀብሎ በንጹህ ሰው ላይ ያልፈረደ ማለት ነው። አሁን በድንኳን ውስጥ መኖር የሚችለው በተቀደሰ ተራራ ማደር የሚችለው ከላይ የዘረዘርናቸው ናቸው። እንዲህ የሚያደርግ ላይ መጨረሻ ማሰሪያዋ ላይ ደግሞ ዘይገብር ከመዝ እይታወክ ላለም እንዲህ የሚያደርግ አለ። በቅንነት የሚሄድ እውነትን የሚያደርግ በልቡ እውነት የሚናገር ባንደበቱ ያልከዳ ወንድሙ ላይ ክፉ ያላደረገ ዘመሮችን ያልሰደበ ኃጢአትን ጣዖትን የናቀ እግዚአብሔርን የሚፈሩትን ሰዎች ያከበረ ባልንጀራውን ምሎ ያልከዳ ገንዘቡን ባራጣ ያላበደረ በንጹሕ ላይ መማለጃ ያልበላል። እንዲህ የሚያደርግ ሰው ለዘላለሙ አይታወክም። እውነት ውሸት እውነት ውሸት እውነት ውሸት እውነት ነው። እንግዲህ ምን ምን አለ? ባጭሩ ለማጠቃለል ይሄን አንድ ክርስቲያን እውነተኛ ክርስቲያን የሚባለው ሁለት ነገሮች ሲስማሙለት ነው። ሃይማኖትና ምግባር፣ ሃይማኖትና ምግባር። ሃይማኖት ማለት እግዚአብሔር ማመን ማለት ነው። ሰማይና ምድርን የፈጠረ ማን ነው? ሌሊትና ቀኑ የሚያፈራርቅ ማን ነው? ክረምትና በጋውን የሚያፈራርቅ ማን ነው? እኔን እናንተን የፈጠረ ማን ነው? ሰማይን በጨረቃ በከዋክብት በፀሐይ ያስዋበ ያስጌጠ ያሸበረቀ ማን ነው? ምድርን ባዝሪት በእፀዋት በአትክልት በሰው በእንስሳት ባራዊት የሞላ ያሳመረ ማን ነው? እግዚአብሔር ስላሴ ስንት ናቸው? አንድም ሶስትም። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰምሩ ያመነ የተጠመቀ ይድናል። ስጋዬን የበላ ደሜን የጠጣ የዘላለም ይወጣል። ሙታን በመጨረሻ ጊዜ ይነሳል። ይሄን ማመን ሃይማኖት ይባላል። ይህ ሃይማኖት ነው። ምግባር ማለት ደግሞ እነዚህን አምኖ በጎ ነገር ማድረግ ማለት ነው። ከዚህ በፊት ተናግሬያለሁ፣ ነው አንድ ሰው ሃይማኖት ኑሮት ምግባር ከሌለው ምን ኑሮት፣ ሃይማኖት ኑሮት ምግባር ከሌለው የዚህ ሰው የሃይማኖት የማን ሃይማኖት መሰላል፣ የሰይጣን ሃይማኖት ይባላል። ምክንያትም መጽሐፍ ቅዱስ በያዕቆብ መልእክት ላይ ምን ይላል? ከማሁሰ አጋንንትኒ የአምኑ ቦቱ ወይ ደነግጹ። እንደዚያ አንተ እንደምታምነው እምነት ከሆነ ሰይጣንም ያምናል። በነገራችን ላይ ሰይጣን በእግዚአብሔር ያምናል። ላያምን ንገሩኝ። ያምናል፣ ያምናል፣ ያምናል። ለምን ሃይማኖቱ አላጸደቀውም? በምግባር አልታገዘም። ስለዚህ አንድ ሰው ምግባር ሳይኖረው ሃይማኖቴ ብቻ ያድነኛል ካለ የዚህ ሰውዬ ሃይማኖት ደግሞ የማን ሃይማኖት ነው? የሰይጣን ሃይማኖት እንደገና በግልባጩ ሃይማኖት ኑሮት ማነው? ምግባር ኑሮት ሃይማኖት ከሌለው ደግሞ የዚህ ሰውዬ ምግባር የኤንጂኦ ምግባር ይባላል። የእርዳታ ድርጅት ስራ። አሁን ፈረንጆቹ ይገርማቸዋል በአፍሪካ ኤንጂኦ አቋቁመው ምናምን። በነገራችን አብዛኞቹ ኤንጂኦዎች ከተረጂዎቹ ይልቅ ረጂዎቹን የሚያበለጽጉ ናቸው። እንደው ባለፈው አይታ አሁን ትንሽ ታገሳለ፣ እንጂ ባለፈው ኤችአይቪ የመጣ ሰሞኑን አይታለሁ፣ ሁሉ ሰው ድርጅት አቋቁሞ ነበረ በኤችአይቪ ምክንያት። እንዲያውም ያቋቋሙት ድርጅት በሽተኞቹን የበለጠ እያመነመነ፣ ረጂዎቹን የበለጠ እያወፈረ። አንድ ሰው ኤንጂኦ እንዳቋቋመ የታወቀው በጉንጩ ነው ይባላል፣ በቦርጩ ይታወቃል። ያ ረዳ ያለው ተብሎ የተቋቋመለት የኤችአይቪ በሽተኞች አልጋ ላይ እየማቀቀቁ የሚያስታውሰው አጥቶ በስሙ መነገጃ እንደውም የምስራቅ ሸዋ ሊቀ ጳጳስ አቡነ ጎርጎሪዎስ ይባላል። አባታ አሉ እና እሳቸው ምን አሉ? በእውነት ይሄ ለ ለበሽተኞች መርጃ ብሎ የመጣው ለኤች አይ መርጃ ብሎ የመጣውን ገንዘብ የሚበሉ ሰዎች የሬሳ ሳጥን ሽጠው እንደሚበሉ እንደሚበሉን ምቆጥሮ ይብሉ ሲናገሩ ሰምቻቸዋለሁ። በእውነቱ ወንጀል ነው፣ ክፋት ነው። ሰዎች እግዚአብሔር ሲለያቸው ከነፍሳቸው ይልቅ ሆዳቸው ሲቆጣጠራቸው ገንዘቡ ከየት ይመጣ? በየት ይመጣ መምጣቱን እንጂ ምን ሂደቱን አይጠይቁም። እንደውም አንዳንዶቹ ፈላስፎች ምን ይላሉ ውጤቱ ሂደቱ አይገመገም ይላሉ ሃይማኖት ደግሞ ሂደቱንም ውጤቱንም ይገመግማል ስለዚህ አንድ ሰው ምግባር ሳይኖረው ሃይማኖት ብቻ ካለው የማን ጓደኛ ነው አቤት የሰይጣን ምግባር ብቻ ኑሮት ሃይማኖት ከሌለው ደግሞ ምን ማለት ነው ይህን ልጅ ወስራሉ ምክንያቱም ፈረንጆቹ ሃይማኖት ብዙ ስለሌላቸው የሃይማኖት ጉዳይ ችላ ስላሉት በቃ ለህሊና እርካታ ብለው የሚሰሩ ስራ እኛ በጎ ስራ የምንሰራው ለህሊና እርካታ አይደለም፣ ላይምሮ ረፍት አይደለም፣ መጽደቂያ ነው። ተርቤ አብልታችሁኛል፣ ተጠምቼ አጠጣታችሁኛል አለና ወደ ዘላለም ህይወት ግቡና ነው ባለቤቱ። ስለሰው በስራው ይፀርቃል፣ በሃይማኖቱ ይፀርቃል። ስለዚህ አንድ ሰው ጥሩ ክርስቲያን የሚባለው ምኑና ምን ሲዋሃዱለት ነው? ሃይማኖትና ምግባር ሲዋሃዱለት ነው። ልብ አድርጉ፣ ቅዱስ ዳዊት የነገረን ይሄን ነው። አቤቱ በድንኳን ውስጥ ማን ያድራል? በሃይማኖት ውስጥ ማለት ነው። በተቀደሰው ተራራ ማን ይኖራል? በሃይማኖት ውስጥ ማለት ነው። በሃይማኖት ውስጥ የሚኖር ሰው ምን የሆነ ነው? በቅንነት የሄደ እውነት፣ እውነትን ያደረገ በልቡ አስቦ ባንደበቱ ያልከዳ ማለት ነው። በእውነት ምእመናን፣ ጆሮአችሁን፣ አንደበታችሁን፣ እጃችሁን፣ እግራችሁን፣ ልባችሁን እናንተ ታዙበታላችሁ። በእውነት በጆሮአችሁ ታዛላችሁ፣ በአንደበታችሁ ታዛላችሁ። ይቺ ምሽግ ውስጥ ነው የምትቀለበ የምትቀለበለበው ምላሳችን በሆነው ተቆጣጥረናታል፣ ገዝተናታል። ብዙ ሰው እኮ ምላሱ ተገንጦ የራሱ መንግስት አቋቁሞበታል። ልቡ ተገንጦ የራሱ መንግስት አቋቁሞበታል። አይኑ ተገንጦ የራሱ መንግስት አቋቁሞበታል። ቅዱሳን ወደ ክርስቶስ ሲመጡ ሶስት ነገር ያስረክባሉ። አንደኛ ጊዜያቸውን፣ ሁለተኛ ገንዘባቸውን፣ ሶስተኛ አካላቸውን ያስረክባሉ። አሁን እናንተ እዚህ ቁጭ ብላችሁ መቀመጫው ሳይመቻችሁ፣ ብርዱ እየወረደባችሁ ብዙ ጉዳይ ኑሯችሁ ሰርዛችሁ እዚህ የመጣችሁት ጊዜያችሁን ለማን ስለሰጣችሁ ነው? ለእግዚአብሔር ስለሰጣችሁ ነው። ሁለተኛ ገንዘባችሁን እንዲህ አድርጉ ሲባል እንዲህ አድርጉ ሲባል ማንም በእኛ ብቻ እኮ አለ፣ በፕሮቴስታንቱ ብትሄዱ፣ በሙስሊሙ ብትሄዱ፣ የኢትዮጵያ ሕዝብ በእውነት ሹፌር ያጣ ጥሩ ተሳፋሪ ነው። የትም ገንዘቡ መገበር ይወዳል። የትም ገንዘቡን እያረገፈን የሚመጣ ወደ ሶስተኛ አካልን መስጠት ከባድ ነው። እነ አርሴማ እነ ቅዱስ ጊዮርጊስ እነ ቂርቆስ እነ የሉጣ ከገንዘብ አልፈው ከጊዜ አልፈው ዓይናቸውን አስረክበዋል። እኔ ሰማለሁ አንዳንድ ጊዜ የዓይን ባንክ የሚባል ተቋቁሟል ሲባል ሰምቻለሁ። እና አንዳንድ ሰዎች ከሞትኩ በኋላ ዓይኔን ለዓይን ባንክ ስጡ ብለው የሚናዘዙ ሰዎች በጣም እንደ ትልቅ ጀብዱ ሲወራላቸው እሰማለሁ። እኔ ከሞተ በኋላ ምን ፍቃድ ይጠየቅ? ዝም ብሎ ነቅሎ መውሰድ ነው። ጁኖት ለምን ለምን ቢጠየቀው ሰው ከዛ በኋላ እጁ ብገነጥለው እግሩን ብገነጥለው ምን ስሜት ይሰማል? እና እንደ ትልቅ ጉራ ተደርጎ በሬዲዮ መግለጫ ይሰጣል። ከሞት በኋላ አይኔን ለመስጠት ወስኛል። እንደ ትልቅ ነገር ከሞተ በኋላ ምን ሊያደርገው? እኔ በጣም ነው የሚገርመኝ። ቅዱሳን ግን በህወሳኑ አይናቸው በወስፌ አይናቸው እየተጎለጎለ ወጥቷል። ቅዱሳን እነ ቅዱስ ጊዮርጊስ እግራቸው ተቆርጠ። እኔ እውነቱን ለመናገር እኔ አሁን አይን ይገጠምል ቢባል ማን ነበር ሰው ብዬ ያጣራለሁ። ብጫት ቃሚ አይን ቢገጠምል ምን ይጠቅመኛል? የሌባ አይን ቢገጠምል ምን ይጠቅመኛል? አይኑ መጣራት አለበት። መጀመሪያ ምን ሲሰራ ነበር የሰው እንዴ? ወሮ በላ ቢሆንስ? ማጅራት መቺ ቢሆንስ? አመንዝራ ጠርሙስ የሚታየው ሰካራን ቢሆንስ፣ ለገዛ ተገጥሞ ደህናው ሰውዬ ሰካራ እና መጣራት አለ። ቅዱሳን ገንዘባቸውን፣ ጊዜያቸውን ብቻ አይደለም አካላቸውን ይሰጣሉ፣ አካል ለክርስቶስ። አሁንች እች ምላሳችን የት ነው ያለችው? እስኪ ምላሳችሁ የት ነው ያለው? ዓለም ላይ የሚካሄደው ሁሉ ጦርነት መነሻው ምንድነው? ምንድን ነው? ምላስ ነው የትልቁ ጦርነት የአንደኛው ዓለም ጦርነት፣ ሁለተኛው ዓለም ጦርነት፣ እኛም እንደ አቅማችን የምናካሄደው ጦርነት በኢትዮጵያና በኤርትራ፣ በኢትዮጵያና በሶማሊያ እርስ በርስ የምናደርገው ጦርነት ሁሉ በምን የተጀመረ ነው? በምላስ። ግን በጣም የሚያሳዝነው ነገር ምላስ ጦርነቱን አስጀመረ፣ ምሽግ ትገባለች። በጣም ይገርመኛል። ለምሳሌ አንድ ሰው በቴስታ ቢመታ ማን ነው ጦርነቱን ያስጀመረው? ምላስ። በቴስታ የሚመታው ማን ነው? ራስ ነው የሚመጣ። እሷ ለኩሳ ምሽግ ውስጥ ነው ያለችው። ለዚህ ነው የሃይማኖት መምህራን ምላሳችሁን ተቆጣጠሩ፣ ጦርነት ይቆማል። ያን ጊዜ ምላስን መቆጣጠር ከተቻለ፣ ምላስ ይቆማል። ያን ጊዜ ምክንያቱም እንደውም ባለቅኔው ሲናገር ምን ይላል? አማርኛውን ልንገራችሁ። አንድ ሰው ለምሳሌ ሌባ ቢሆን በእጁ ነው የሚሰርቀው አይደለ? በጥንት ጊዜ ሌባ ይሰርቅና የሚገረፈው ጀርባው። የሰረቀው ማን ነው? እጅ ነው የሚገረፈው። ማን ነው እና ባለቀኝ ምን አለ? የሰረቀው ይሁዳ የተገረፈው ክርስቶስ ነው። እጅ በሰረቀ ማን ይገረፋል? ጀርባ ይገረፋል። ምላስ በጫረችሁ ጦርነት ራስ በቴስታ መከራውን ያህል በካልቾ ሌላው አካል ይረገጣል። በከር ምላስን መቁ ለዚህ ነው የአይቆብ በመልእክት ምዕራፍ ሦስት ላይ ወትል ወሉ ከቦታ ፈጣተና ይላል። ይቺ ምላሳችን ሰውነታችን ተቀቅረዋለች፣ እንደው አመፀኛ ዓለም ይላል ሲራክም ሲናገር ቁስለ መቅሰፍ ይገብር አንግልተ ወቁስለ ልሳን ይሰብራ ይጽምተ። ጅራፍ ስጋን ያቆስላል ምላስ ግን አጥንትን ይሰብራል ይላል። እኔ በአንዳንድ በሽታዎች አንዳንድ በሽታ የያዛቸው ሰዎች ከበሽታው ይልቅ ያካሳቸው የኛ ምላስ ነው፣ እውነቱን ለመናገር የኛ ምላስ ያመነመናቸው እንደውም እኔ ከዚህ በፊት ተናግሬያለሁ በቴሌቪዥን ለ ለ ለበሽታው የእድሜ ማራዘሚያ ተሰርቷል አይደለ? እንዲህም ፈረንጆች አቅም ቢኖራቸው የምላስ ማሳጠሪያ ቢሰሩ ደግሞ የበለጠ ህክምና ነበር። ሰዎች እዮም ሲናገር ምን አለ ምዕራፍ 29 ቁጥር 22 ላይ እኔ ከእናንተ ይልቅ ያደቀቀኝ በሽታው። ስለዚህ ምላስን መቆጣጠር ትልቅ ነገር ነው። ምላሳችሁ ተቆጣጠሩ። ዛሬ እዚህ ሀገር ላይ ለሚነደው ሳት፣ ለመፈናቀሉ፣ ለጦርነቱ፣ ለክፋቱ፣ ለዚህ ሁሉ መነሻው ምላስ። ምላስ ደግሞ በድህነት ውስጥ በመሀይምነት ውስጥ ደግሞ ምላስ የበለጠ ቦታ ይኖረዋል። እንዳውም የዚህ ሀገር ችግር ከዚህ በፊት ተናግሬዋለሁ፣ ድህነትና መሀይምነት የሚባሉ ሁለት ባልና ሚስቶች አሉ። ታውቋቸዋላችሁ? ማንና ማን ናቸው? ድህነትና መሀይምነት። እነሱ ሁለቱ ሲጋቡ ምን አይነት ልጅ ወልዳሉ ቢባል ኢትዮጵያ ውስጥ የምታዩት ነገር የእነሱ ልጆች ናቸው። አብዛኛው ችግራችን አሁን በሃይማኖት ይሳበባል፣ በዘር ይሳበባል፣ በብሔር ይሳበባል። የሚገርማችሁ የሁሉ ሽብ ተቀዶ ቢገባ መነሻው ድህነት ነው። ኮዱ ይሞላ የሚጣላበት ምክንያት የሚገርማችሁ ነገር ይሄ እኔ ቦታ ነው ያንተ ቦታ ነው የሚለው ምናልባት ይህ ሰው ቢለቅን ወደ ሊሞላ ይችላል ብሎ ስለገመተ ነው። የድህነት ውጤት ነው። የመሃይምነት ውጤት ነው። ያለ ማንበብ ውጤት ነው። ያለ መተሳሰብ ውጤት ነው። የስሜት ሕዋሳት ያለ መቆጣጠር ውጤት ነው። ስለዚህ ምዕመናን በድንኳን ውስጥ የሚያድር በተቀደሰ ተራራው የሚኖረው ምን አይነት ሰው ነው? ቅድም ያልኳቸውን ያሟላ ሰው፣ ጊዜውን የተቆጣጠረ፣ ገንዘቡን የተቆጣጠረ፣ አካሉን የተቆጣጠረ ለሚናገረውም ለሚያስበውም ነገር በልቡ አስቦ የሚናገር አለ። ሰው የሚናገረው በልቡ ነው ባንደበቱ ነው በምኑ ነው? ባንደበቱ ነው የሚናገረው አይደለም? ነገር ግን መጀመሪያ ሀሳቡ የሚመነጨው ከየት ነው? ከልብ ነው። ምላስማ ከውስጥ የመነጨ ማፍሰሻ ቧንቧ ነው። ገፈርሳ ከደረቀ እኮ ቧምቦ ውሃ ከየት እንዳያመጣ አይችልም። ልብ ንጹህ ካፈለቀ አንደበታችን ሌላ ነገር ሊያመጣ አይችልም። ምክንያቱም ልብ ንጹህ ፍጥር ሊተግዙ አቤቱ ንጹህ ልብ ፍጠርልኝ አለ ቅዱስ ዳ ንጹህ ልብ ከሆነ አንደበት ንጹህ ይናገራል። እና ይህን የሚያደርግ ለዘላለሙ አይታወቅም ነው የሚለው። እንግዲህ የመከረን ያስተማረን የአባቶቻችን አምላክ ክብርና ምስጋና ይግባው። በእውነት ጉባኤ እንደገና ተጀምሮ ደምቃችሁ በመገኘታችሁ በጣም ደስ ብሎናል።